የነቢዩን መንገድ ይዞ የሚሄድ ከሆነ በነቢዩ መንገድ ይቀጥላል፣ ሰውየው አይለያይም። ለዛ ነው አህለ ሱና ወልጀማዓ የሚባለው፣ የሱና ባለቤቶች በዛ ላይ የተሰባሰቡ ማለት ነው። ሱና ማለት ምን ማለት ነው? ዛሬ ከሁሉም አህለ ሱና ነኝ ይላል። አህለ ሱና ወልጀማዓ የእንትን ማህበር ይላል። አህለ ሱና ወልጀማዓ እንትን ብሎ ይጨምርበታል። አህለ ሱና ነኝ ስላለ አህለ ሱና ነው ማለት አይደለም ሰውየው ምን ማለት ነው? የሱና ባለቤት ሲባል የነብዩና የሷሃቦችን መንገድ አጥብቆ የሚሰው ማለት ነው። ታዲያ አንተ ያለው ሌላ ቦታ፣ ስምህ ያለው ሌላ ቦታ ነቢዩ የሰሩት ማፈአለሁ ነብዩ። ሱና ማለት ነብዩ የሰሩት የሆነ ነገር ሱና ነው፣ ወማ አመረሁ ያዘዙት የሆነ ነገር ሱና ነው። እሳቸው አልሰሩትም ግን ስሩት ብለው ሊያዙ ይችላሉ፣ ሳይሰሩት እሳቸው ስሩት ብለው ሊያዙት ይችላሉ። ስለዚህ ነቢዩ ባይሰሩትም ትዕዛዛቸው ስለመጣ እንፈጽመዋለን። አልሰሩትም ስሩት ብለው አላዘዙም። ነገር ግን ደግሞ ወማ አቀረሁ ይቅራር የሚባል ነገር አለ ነቢዩ ያረጋገጡት ሷሃቦች ሲሰሩት አይተው ዝም ብለው ያለፉት ከሆነ ይፈቀዳል ሱና ነው ተብሎ ይያዛል። ልክ ነቢዩ እንደሰሩት እንዳዘዙት ተደርጎ ይሰራል። ለምን ሐራም ቢሆን ኖሮ ቢዳ ወይም የተከለከለ ነገር ቢሆን ኖሮ ነብዩ፣ ሌላ ነገሮች እንደሚከለክሉ እነዚህን ይከለክሉ ነበር። አይተው ዝም ያሏቸው ነገሮች በርካታ ነገሮችን መጥቀስ እንችላለን። ይሄ ማረጋገጫው ከማን ነው? ከማን ነው? ከራሳቸው ከነብዩ አለይሂ ወሰለም የመጣ ሲሆን ሰሚያ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ኸላስ፣ ከነቢዩ የመጣው ነገር ይሄ ነው። ሐምደን ከሲረን ጠይበን ሙባረከን እያለ አንድ ሱሐባ ትር አድርጎ ቀጠለ፣ ሰላት ላይ ሰምተዋል። የአላህ መልእክተኛ ማን ነው ይሄን ነገር ያለው ሲሉ፣ እኔ ነኝ ብሎ ተናገረ ያ ሱሐባ። ይቺን ንግግር ለመጻፍ መላይኮች ሲሻሙ እያየኋቸው ነበር አሉ። ለምን እንደዚህ ስላለ ማን አስተማረ ምናምን ነገር ይል ነበረ አይደል? ሐራም ቢሆን ኖሮ ፣ ስለዚህ አረጋገጡት ማለት ነው። ይሄንንም እዚክር እንላለን ማለት ነብዩ ግዴታ አላመጡትም፣ ምናምን አሁን ላይ ቢድአ የሚሰሩ ሰዎች ከቢድአ ጋር ኒካ ያሰሩ ሰዎች እማይፋቱት እንደ መረጃ የሚያቀርቧቸው ይሄን እንደዚህ አይነት አልሶችም ግዴታ ሁሉንም ነገር ነብዩ መስራት አለባቸው ብለን አንጠብቅም። ነብዩ ማዘዝ አለባቸው ብለን አንጠብቅም። ይኸው እንደዚህ ይታሉ። ቢላል ኢብኑ ረባህ ተሰላት ከውዱ በኋላ ውዱ ከተደረገ በኋላ ሱነተል ሁለት ረክዓ ነብዩ አልሰሩትን ስሩ ብሎ አላዘዙም። ግን እሱ ነው የሰራዋል። ቢላል ነው ቢላል ይሄን ነገር አደረገው። ከዛ የአላህ መልክተኛ ደፈ ማሊክ የጫማን ኮቴ ጀነት ውስጥ ሰማሁት። ምንድነው ያ ቢላል ሚስጥሩ ምንድነው ብለው ነብዩ ሲጠይቁት፣ ምናልባት ይሄ ከሆነ ብሎ ነገራቸው። ይሄ ነው አረጋገጡ። ስለዚህ አሁን ከውዱኡ በኋላ ሁለት ረክዓ መስገድ ሱና ነው ይባላል። የማ የቢላል ሱና ነው የሚባለው አይደለም ነብዩ ስላረጋገጡ ተረጋግጧል። የነቢዩ አለይሂ ሰላተ ሰላም ሱና ነው ተብሎ የሚያዘው ለቢላል ማናረጋገጠለት ነቢዩ ነብዩ አረጋግጠውለታል። ቢላልን ይቆጡት ነበር። የማይሆን ነገር ሃራም ነገር ቢሆን ኖሮ የሰራው ቢላልን ይቆጡትና እና ያስቆሙት ነበረ። ብዙ ነገሮች በነቢዩ ዘመን ላይ ተሰርተው ነብዩ ከልክለዋል። እንደማ አይፈቀድም ብለው ነግሯቸዋል። ሐታ ሌላው ይቅር በጣም ከባድ ከመሆኑ የተነሳ የአላህ መልክተኛ አንዱን ሰሃባ ዚክር አስተማሩት። ዚክር አስተምረውት እዛ ዚክር ላይ መጨረሻ ላይ ወነቢይ ከለዚ አርሰልተ ብለው ነግረውታል። እስቲ በልልኝ ያስተማርኩህን አሉትና፣ ብሎ ብሎ ብሎ መጨረሻ ላይ ወረሱል ይከለዚ አርሰልተ አል አአ ብሎ ተቆጡ። የአላህ መልክተኛ ማን አለ አሉት። ከነቢይ እኮ ረሱል ይበልጣላል ነብይም ናቸው ረሱልም ናቸው ምን ችግር አለው? እንደኛ አያቸው እንደ ሰውኛ ምን ችግር አለው? ወነቢይ ከለዚ አርሰልተ፣ በላከው ነቢይ በላከው ነቢይ የሚል ዝክር አለው ላይ ላይ ይሄ ሰውዬ በላከው ረሱል እንደውም ማዕረጋቸውን ጨምሮ ማለት ነው። እኔ ያላልኩ ማን ይሄን አለ ብለው ተቆጡ። እንደዚህ አይነት ነገሮች እንኳን ያ ምን አለበት ከነቢዩ ትዕዛዝ የወጣ ያፈነገጠ የሆነ ነገር ሁላ ጀሃነም ምሳት አለበት።